እኔ ነው። ለማንኛውም በመርፌ ቢወጉም እምተነፍስ ስ አንተ እኮ ነገር እየዋለ ብለው ዋሸኝ። ከዚህ በኋላ የሚያስተማምንም ገንዘብ ነው። የምን ገንዘብ? አንድ ሚሊዮን ብር ታዘጋጅልኛለሽ። ጊዜ የለኝም። እኔም እኮ እንደ እህት ስላየሽ ነው። ከወንድ ጋር ሳይሽ የተቆጣሁት። እንደ እህት ማየት ጥሩ ነው፣ ግን ደግሞ እኔ እኮ እዛ ልጅ አይደለሁም። ምን ማድረግ እንዳለብኝ እና እንዳሌለብኝ አውቃለሁ። ደግሞ ስራዬንም በአግባቡ እየሰራ ነው። ስለዚህ ስራ ከጨረስኩ እንደፈለግኩ መሆን እችላለሁ ነው የምትይው? ካሌብ፣ ከዚህ ቤት ወጥቼ አየር ስቀበል ደስ እያለው አይደለም። ወር ጠብቄ በወር እረፍቴ እንደወጣ ነው የሚፈልገው። እኔ ደግሞ በወር እንሄድበት ዘመድ እንኳን የለኝም። ወጥቶ አየር መቀበል ግን እንድከለከል አልፈልግም። አባዬ፣ እስካሁን ህግ ስትከታይ ነበር። አሁን ግን ማስፈራረት ነው ያልሺው። ማስፈራረት ካሌብ፣ ደህና ነህ። ግን በገንዘብ መስሎኝ ቀጥረ የምታሰራኝ? አዎ፣ እሱ የጠፋሽ መሰለኝ። አባዬ፣ እኔ ከዚህ በላልች ነው። ቆይ ለምንድነው ቤት የለቃችሁ? እንዳንቺ አይነት አረመኔ እና እንደሱ አይነት ማሰብ የማይችል ሰው ማየት ሰልስቶኛል አባዬ እኔ እኮ ቤቴ ነው። ቤትህ ነው? ኧረ ማን ሰቶ ቤቴ ነው። ትናንት ደግሞ። አረ ተረጋጋ አባዬ፣ ተረጋጋ። ተረጋጋት? በል አሰማኝም እንዴ? እሺ ቆይ ምን ላድርግ? መጀመሪያ ች ሚስትህን ይዘልኝ ታ ሚስቴያነ በዚህ አስራ አምስት ቀን ውስጥ ያልኩሽን ብር ካለመጣሽ እንደምትሞች። በዚህ ሁኔታ በእኔ ምክንያት ራሱ መሄድሽ ልክ አይደል? ካሌብ በአንተ ምክንያት ሳይሆን መሄድ ስላለብኝ ነው። ሄዳ ካሌብን ከያዝነው አባት ለልጁ ብሎ ይከፍላል። ወይም ደግሞ ትውጥን ማናት ደግሞ፣ እሷ የቤቱ ሰራተኛ ናት። ጅልነሽ፣ ለምን ያፈቅራታል? እንዲሁም ደግሞ ከሰው ጋር ሲያያት ስለሚቀና ነው ወደ ቤት እንድትመለስ ወይንም ደግሞ ከቤት እንዳትወጣ ሲያደርጋት የነበረው ማለት ነው። እሷ እንደምትወደው እና እንደምታፍቅረው እሱ ምንም የሚያውቀው ነገር የለም። ግን ደግሞ እሱ ፍቅሩን እንዴት መግለጽ እና እንዴት መናገር እንዳለበት እራሱ ግራ ገብቶት ይገኛል ማለት ነው። በእርግጠኝነት ወደ ቤት ትመለሳለች አሊያም ደግሞ ቴና እንዳሰበችው እሷ ልታግታት ትችላለች ማለት ነው። ምክንያቱም አጋችሁ ምን ብሏታል? አንድ ሚሊዮን ብር ማምጣት አለብሽ፣ አንድ ሚሊዮን ብር ካላመጣሽ ግን አንቺን ራስሽን እጨርስሻለሁ በማለት አስጠንቅቋት ነበረ ማለት ነው። ግን ደግሞ እሷ ምኔ ምንም አይነት ብር የለኝ ምንም አይነት ብር የለኝም ብላ ስትለው፣ እኔ የትም ይሁን የትም ብር እፈልጋለሁኝ። አንቺ በጣም ብዙ ነገሬ ነው ያበላሸሽብኝ። ስለዚህ የግድ ማንጣት አለብሽ፣ በማለት አስጠንቅቋታል። እሷ ግን ምን አለች? ቃሊብን አሊያም ደግሞ ትሁትን ብናፍናቸው ወይንም ደግሞ ብናግታቸው፣ እነሱን ለማውጣት ብሎ ሽማግሌው በእርግጠኝነት ብሩን አውቶ ይሰጠናል። ስለዚህ እኔ እናንተ አብረን እንስራ በማለት እንግዲህ ሁለታቸው ሲያወሩ፣ እሱ ግን ምን አይነት ጅልንሽ ማንሽ ደግሞ ትሁት ብሎ ሲጠይቃት፣ የቤታቸው ሰራተኛ ነች፣ በጣም ነው የሚወዷት፣ እንደ ልጃቸው ነው የሚያዩዋት ከብዙ ነገሮች ውስጥ ስለምትንከባከበው፣ በዚያ ጉዳይ እጅግ በጣም ስለሚወዷት ለእሷም ደግሞ ብሩን ሊያወጣ ይችላል በማለት እንግዲህ ለአጋቹ መልስ ሰጥተው ነበር ማለት ነው። አጋቹ ግን ምንም አላመነበትም። ግን ደግሞ ይህን ነገር ከማድረግ ወደ ኋላ አትልም። ቢያንስ እንኳን አጋቹ እሽ ባይላት እሷ ብቻዋን እራሱ ሳታደርገው አትቀርም ማለት ነው። ምክንያቱም ምን ብላለች? ይህን ቤተሰብ እያንዳንዱ እበጠብጠዋለው ስትል ነበር ማለት ነው። ስለዚህ ትሁት አሁን ላይ እንግዲህ ለመውጣት አስባለች። ግን ደግሞ በተለየ መልኩ ወይ ወደ ቤት የምትመለስበት አጋጣሚ ይፈጠራል፣ አሊያም ደግሞ እንደተባለው ትሁትን ልታሳግታት ትችላለች ማለት ነው። በነገራችን ላይ ወጠው ብላ ከሄደች ካሳገተቻት ግን ማንም አይሰማም ስለሷ ብዬ አስባለሁ። ምክንያቱም ወደ ቤተሰቦች ነው የሄድኩት ብላ ስለሄደች ጠፋችን ብለው ላይፈልጓት ይችላሉ ማለት ነው። እና አቃሌ በምንም አይነት ምክንያት አድርጎ ወደ ቤት የሚመልስበት አጋጣሚ ይፈጠራል ብዬ አስባለሁ፣ እንደኔ ማለት ነው። እና አሁን ላይ እጅግ በጣም ነበር እንግዲህ ሽማግሌው እየተናደደው። ምክንያቱም በትሁት መልኩ ማለት ነው፣ ትሁትን ከዛ ቤት እንዴት እንደወጣች እንግዲህ የታወቀ ጉዳይ ነው። በራሱ በቃሊብ ምክንያት ነው። ቃሊብ የሚሉትን እና የሚነገረውን አይሰማም በማለት በቃሊብ እጅግ በጣም ተቆጥቶበታል ማለት ነው። እና ሚስትህን ይዘህ ከዚህ ቤት ውጣልኝ ብሎት ነበረ። አባዬ ቤቴ እኮ ነው ለምንድነው እኔ የምወጠው? እያለ ሲናገር ነበረ አይ እኔ ከዚህ ቤት መቀመጥ በፍጹም አስጠልቶኛል። እናንተ ሁለታችሁ ከቤት እንድትወጡልኝ እፈልጋለሁ ብሎ ሲያስጠነቅቀው ነበረ ማለት ነው። እና ቃሊብም እጅግ በጣም ነበር የተናደደው። አባዬ እንዴት እንደዚህ ትናገራኝ? እንዴት ሚስት ትለኛለህ? ብሎ እንግዲህ የራሱ አትቦትን ሚስቱ ብሎት ነበረ ማለት ነው። በነገራችን ላይ ደግሞ ደጋግሞ ስህተት እንዳይሰራ ቃሊብን እየነገረው ነበረ ሽማግሌው ከበፊትም ጀምሮ ማለት ነው እና ነገሮችንና ሁኔታዎችን በሙሉ ብሽለሽ ስት የሚያደርገው ራሱ ቃሊብ ነው። ቃሊብ በብዙ ነገሮች ነገሮችን አሁን ትሁትን እንደዚህ የሚናገርባት ጊዜም ወቅቱም አልነበረም ማለት ነው። ምክንያቱም ሽማግሌው ይብን ከታገተበት ያወጣችው እሷ ነች። በብዙ ነገሮች በጣም መልካም ነገሮችን የምሰረው እሷ ነች ካሉት ውስጥ ማለት ነው። ከራሱ ከቃሊብ በላይ ራሱ እሷ መልካም ነገሮችን ሰርታለች። ሽማግሌውም በጣም ብዙ ጊዜ ደግሞ ደጋግሞ ተናግሯል። እሱ ግን ለምን ሊገባው እንዳልቻለ አናቅም ማለት ነው። በፊት ራሱ በጣም ብዙ ነገር እንግዲህ ቲና በምታደርግበት ነገር ወይንም ደግሞ ራሱ ዳኔ ራሱ በሚያደርግበት ሁኔታ እርሷ ነበረች ከጎኑ ሆና፣ ከሽማግሌው ጎን ሆና ብዙ ነገር ስትሆን የነበረችው። በሽማግሌው ምክንያት እኮ እሷ የሆነ ሰዓት ታፍና ነበር በነገራችን ላይ ማለት ነው ትሁት ያፈኗት ደግሞ እራሷ አቴናና እንዲሁም ደግሞ ዳኒ ነበሩ። እና ይህን ሁሉ ነገር ያየችው በቃሊብ እና እንዲሁም ደግሞ በሽማግሌ ጉዳይ ነው ማለት ነው። ስለዚህ ቃሊብ እንደዚህ መናገርም ሆነ እንደዚህ ማድረግ በፍጹም አልነበረበትም። ምኑን ለመናገር ማለት ነው እና አርፎ መቀመጥ ነበረበት። በተለይ እንደዚህ ስራሽን ረሳሽ፣ እንደዚህ ያደረግሽ ምናምን። ስለ ወጣች ብቻ ነው እንዴ ስራዋን የረሳችው? እነሱን እስከ ስራዋ መጠን በላይ ሆና እነሱን እስከ ጎናቸው ሆና ስታያግዛቸው ወይንም ደግሞ ከነሱ ጎን ሆና ስትንከባከባቸው ያያን ነገር ሁሉ እንዴት ነው ከሰራሽ ውጭ ነው ያላለው። የሆነ ነገር የራሷን ነገር ስታደርግ ከስራሽ ውጭ ዘልልሽላታል። ስለ እነሱ ነገር ስታደርግ ግን ደስ ይላቸዋል ማለት ነው። እና ራስ ወዳድ ነገር ነው በነገራችን ላይ፣ ሰውን ዝቅ አድርጎ የሚያየው ራስ ወዳድነት ነው ማለት ነው። እና ከዛም አንጻር ነው ትሁት በእሱ አስተሳሰብ እጅግ በጣም እየተናደደችበት ያለው መቼም አይቀየርም። መቼም ቢሆን ቃሊብ ሊቀየር አይችልም ብላ ነው ማለት ነው። አስተሳሰቡ በተለይ ማለት ነው እንጂ ሌላ እኮ እንትን ነው። ግን ደግሞ የተማረች ምናምን ነገር ብሎ ሲናገር በጣም ሙሉ የሆነ ሴትነች። ነች ፍቅርንም እንዴት መንከባከብ እንዳለባት በደንብ የምታውቅ ኤደን ነች በማለት ተናግሯል። ይህን ነገር ፊት ለፊቷ ሲናገር በጣም ነው የተሰማት እሷ ማለት ነው እና። ይህ ልጅ አሁን ላይ እንግዲህ እኔ ዝም ብዬ ፍቅሬን ብነግረው እንደማፈቅረው እንደምወደው ባፈቅረው እና ከሱ ጋር ህይወት ብቀጥል እንደዚህ እንደዚህ እኔ ነገሮች ሊፈጠሩ ይችላሉ። ስለዚህ ራሴን በራሴ ማስከበር ያለብኝ እኔ ነኝ በማለት ራሷን አስከብራለች ማለት ነው። ሴት ልጅ የዕለቱን ነገር ሳይሆን የወደፊቷን ነገር በተለይ እንዲያምርላት ስለምትፈልግ ማለት ነው፣ ውጤቱ እንዲያምር ስለምትፈልግ አስቀድማ ጠንካራ ሴት ታስባለች እና ይሄን ነገር ነው ያሰበችው ትሁት ማለት ነው። ስለዚህ የምወደው የማፈቅረው ሰው አሁን ላይ አገብቷል ያለችው አግብቷልና ልቤን በጣም ሰብሮኛል ብላለች። ምን ሆነሽ ነው ምናምን ብለው ሲጠይቋት ማለት ነው። ስለዚህ ባጭሩ ለሄደንም እኔ የምወደው የማፈቅረው ሰው ሌላ ነው እንደው ምን እንደምትይኝ ለመስማት ፈልጌ ነው እንጂ ቃሊብን አላወደድኩትም፣ አላፈቀርኩትም በማለት ተናግራለች ማለት ነው። ግን ደግሞ አሁን ላይ ያው ብዙ ባያምኗትም ተቀብለዋታል። በነገራችን ላይ ተቀብለዋታል። ከመቀበል ውጪ ምንም ነገር ማድረግ ስለማይችሉ ማለት ነው። እና እንደዚያ ስለሆነ እኔ ትሁት ላይ ይሄን ነገር በማድረጓ በጣም ጎበዝ ነሽ፣ ልባም ሴትንሽ ብዬ ነው የማስበው ማለት ነው። እንደዚህ ጀግና የሆኑ ሴቶች ናቸው ወደፊት ራሱ እቅዳቸውን እንትን ለማለት የሚፈልጉት ማለት ነው። እና ይህንን የሰጣትን ሐብል ወዲሁን ነበር የመለሰችለት። በቃ እሱ ስላገባ እኔ አልፈልገውም ይሄ ሐብል ለአንተ ነው የሚያስፈልገው፣ ከአንተ ጋር ነው የሚያምርበት ብላ ነበር ወዲሁን የመለሰችለት ማለት ነው። እና ሌላ ሰው አታፈቅሪም አትወጅም እንዲ አልፈልግም በሌላ ነገር ውስጥ ሌላ ሰው ማፍቀርም መጎዳትም አልፈልግም እኔ በማለት መልሳለታለች፣ ማለት ነው። እና ይህ ሁሉ ነገር ስታደርገው እሱ ደግሞ ቢያንስ ቅንጣት ያክል ሊረዳት ይችላል ብዬ አስባለሁኝ። ስለዚህ አሁን ላይ ደግሞ በፍቅሩ ማለት ነው እየለመናት ወይንም ደግሞ የሚጠይቃት እሱ ነው የሚሆነው ብዬ አስባለሁ። ምክንያቱም የሆነ ፓርት ላይ በጣም ደስ የሚል ሁኔታ ድባብ አይቻለሁ ማለት ነው። ምክንያቱም ያው እራሷ ትቦት የሚካሄጅ ምናምን ነገር አድርጋ ወይንም ደግሞ ምንድነው በር የሚባለው ሚካሄጅ በአረበኛ ይመስለኛል ብቻ ግን ማለት ነው አድርጋ ምናምን በጣም አምሮባት አይቻለው። በእርግጠኝነት ከቃልም ጋር አብረው እንግዲህ ይሆናሉ ሁለታቸው፣ ይጋባሉ ብዬ አስባለሁ፣ በእርግጠኝነት ማለት ነው። በሆነ አጋጣሚ ወደ ቤት የምትመለስበት አጋጣሚዎች ይፈጠራሉ። ቃሌ ብና እንዲሁም ትሁት አብረው ይሆናሉ። ራሱ ጠይቋት ራሱ እንደሚወዳት እንደሚያፈቅራት ገልጾላት ማለት ነው። እሷም እኔም እኮ ከአንተ ይንጣ ብዬ ነው እንጂ እኔም ወዳለው አፈቅራለሁኝ የምወደው የማፈቅረው ሰው ስለው እየነበረው አንተን ነው የምትልበት ጊዜ እንደሚመጣ ተስፋ እናደርጋለን። እንዲሁ ደግሞ ሽማግሌው ደስ ብሎት ማለት ነው፣ ቤቱ ሳያስጠላው፣ ቤቱ ደስ ብሎት ሞቅ ደመቅ ብሎ ማለት ነው፣ በሳቅ የሚሆኑበት በሳቅ ሳቅ በሳቅ የሚሆኑበት ቤት ይሆናል ብዬ አስባለሁኝ። እንዲሁም ደግሞ ዳኒና ኤደን አብረው ይታረቃሉ አብረው ይሆናሉ የሚል ሀሳብ ነው እንግዲህ የሚኖረኝ ማለት ነው። ሲቀጥል ቴና አሁንም ተንኮለኛዋ እንግዲህ ካልታሰርኩ እዚህ ቤት አልወጣም ብላለች። በነገራችን ላይ እስር ቤት ካልገባው መሰለኝ እዚህ ቤት አልወጣም ነው። እና ደግሞ ደጋግማ ስህተት እየሰራች በብዙ ነገሮች ሽማግሌው እየተዋት ነው ያለው ማለት ነው። ግን ደግሞ ይቺ አሁንም ከጥፋቷ እየተመለሰች አይደለም። ምክንያቱም ጥፋት ነው አሁንም እያመጣች ያለችው እና ይሄ ከሰሜ ስባሪ ከሚያክል ሰውዬ ጋር ደግሞ እየተደራደረች ትገኛለች አሁን እንግዲህ እሱም ደግሞ ጉሮሯን እንቅ አድርጎ ዘዋታል። እንደው ይነቃት ነው የሚለው እሱን እንኳን እንኳን አስፈራራት ግን ደግሞ ያው እሱ በአስፈራራት ልክ እነሱን ነው የምታስጨንቃቸው፣ እነሱን ነው የምትጎዳቸው ማለት ነው። ወይንም ደግሞ የእነሱን የሆነ ነገር አንስቼ እሰጣለሁ በምትልበት ሰዓት ደግሞ ብዙ ነገሮች ይፈጠራሉ ማለት ነው። እና ብቻ በጣም ውስብስብ ነው የሚሆነው። ያው እሷም ተንኮል መስራቷን አታቆምም። እነሱም እንግዲህ መታገላቸውን አያቆሙም ማለት ነው። ግን ደግሞ እስካሁን እንደዚህ ተፍጨርጭራ ምንም አልተሳካላትም። ወደፊትም ምንም ነገር ላይሳካላት ይችላል ብዬ አስባለሁ። እኔ በጣም የምፈልገው ነገር በተለይ በተለይ ማለት ነው ሽማግሌው ብቻ በጣም በደስታ በደስታ ማለት ነው ይህ ለቃሊብም ልጅ የሆነች ሚስት ማለት ነው ትሁትን አግብቶ በደስታ የሚኖርበት ያለ ሀሳብ ያለ ምንም ማለት ነው እንደ አባት እየተንከባከቡበት የሚኖሩበት የማያስብበት በቃ ጊዜን ነው የምፈልገው ማለት ነው። ምክንያቱም በዚህ እድሜያቸው ይህን ያክል መንገላታት በልጃቸው ሚስት ላይ ከባድ ነው የሚሆነው ማለት ነው። እነሱ በወጣትነት በለፉት ገንዘብ ላይ ማረፍ ባለባቸው ሰዓት እንደዚህ ብዙ ነገር ስታደርጋቸው እጅግ በጣም ትንሽ ከበድ ይላል ማለት ነው። በጣም ነው የሚከብደውን ለመናገር እና ታጋሽ ናቸው። ደግሞ በጣም ጎበዝ እና ታጋሽ ናቸው፣ ብልህ ናቸው ማለት ነው። እና እንደዚህ አይነት ነገሮች እኔ ቃሌብ ከሳቸው ተወልዶ እንደዚህ ዝም ብሎ ጉንፋ መሆኑ በጣም ነው የሚያናድደኝ ማለት ነው። በብዙ ነገሮች የሆነ ስህተት ይሰራል፣ አባባን አያግዛቸውም። አባባን ቢያግዛቸው ኮስተር ቢል ኮስተር ብሎ ራሱ እንደ ቴናን ራሱ ጎትቶ ቢያስወጣት እጅግ በጣም ደስ ይል ነበር። ግን ደግሞ ያው እንግዲህ የተሰጣቸው እንትን ሥራ ስለሆነ እንግዲህ የተሰጣቸው እንጂ ከተሰጣቸው በላይ አንዳች ነገር ስለማይጨምሩ ለዚያም ነው ፊልም ስለሆነ ነው ይሁን ብለናል። ለማንኛውም እና ውድ ቻናል የተከታታዮች ቤተሰቦች በያላቸው በሰላማቸው ምሳሌ ለቤቴ አዲስ የሆናቸው ደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ያው ድምፄ እንግዲህ ጉንፋን ነገር ይዞኛል፣ ይቅርታ አድርጉልኝ ለማለት እወዳለሁ። መልካም ጊዜ ተመኘሁላችሁ።